ራስን የጎዳኩ ምን አገባችሁ? እኔ ራሴ ምን ጎዳ ምን እንዴ? ታው ምን ምን መጣሽ? እኔ የሰውት አይደለም። አረ እዚህ ጋር ታናሽ ወንድሜ ነው። አዳምጪኝ ናኒ፣ እኔ በመሃል ውሻ አንተ ነህ፣ ግንብራስ እኔ ሁላችሁንም ነው የምጨርሳችሁ። ይኸውልህ ሁላችሁንም ማለት ነው፣ ሁላችሁንም እጨርሳችኋለሁ፣ እያንዳንዳችሁ ተራ በተራ። እዛ ጋር ሄኖክ የሚባል አለ፣ ፍጹም የሚባል አለ፣ እያንዳንዱን ነው የምጨርሰው። ሁሉም ሰው ሁሉም ሰው ማለት ነው፣ ሁሉም ሰው የራሱን ስሜት ብቻ ነው የሚያዳምጠው፣ የራሱን ነው ምንም እኔ ሚላ እኔ ከአንተ ጋር ነው ሲጀመር ማለት ነው። እንዲሻውራ ያለው ግንብ ራስ ጫወቴ ነው። አሁን ምን የሚመጣ ነገር የለም። ጠጣለሁ እስቲ ምን እንደምታመጣው። ያለው ሰላሜን ሰጥቶኛል። በቃ ሰላሜን ሰጥቶኛል። ሰላሜን አትንሱኝ። ሂዱልኝ፣ ሂዱልኝ። በቃ አልተልከም ነው። ናኒ ወናች አኔ ዮንስ በጣም ነው የምወድሽ፣ በጣም ነው የማከብርሽ። ለአንቺ ሰብ ብዙ ነገር አቁም። ያለው ምንም ላደርግ ምንም ላደርግ ነኝ። እንዴት ነው ምን ላደርግ የምትለው? እንዴስ እንት ይሄ ነገር ለኔ የፈተነው ጉዳይ አይደለም እንዴ። ምንድን ነው ደስ ይወት የመተመለስከው ማ እያደረ አንተ ማን፣ እኔን ማነው የሚረዳኝ? እንዴ ሁሉም እየመጣ እኔን ነው ነው። ምንም ምክንያት የለም። በትርፍ ሰዓቴ ነው ልዝናና የመጣሁት። ምንም የሰከርኩት ነገር የለም። አይ ራስን አረጋጋ። መጀመሪያ ገብቷል። አስቡት፣ መች ነው እስቲ አስቡ፣ ራሳችሁን አዳምጡ። አንተ እያደርክ እያደርክ ያው ሰላም፣ ሰላም፣ ሰላም ውድ ቤተሰቦቻችን እንደምን አላችሁ? አለን፣ እግዚአብሔር ይመስገን። ያው ዛሬ ትንሽ ደብሮኝ ነው የመጣሁት። በአንዳንድ ነገሮች በጣም ደብሮኛል። እንደ ጓደኝነት እኔ የሆነ ሰው ትንሽ መስመሩን የሳተ ሆኖ ሲገኝ ደስ አይለኝም። ማለት በጣም ወዳቸውና ማከብራቸው ሰዎች በሆነ በቃ በጣም በተራ ነገር መስመር ከመስመር ውጭ ሆኖ ሳያቸው ደስ አይለኝም። እና አሁን ዛሬ መጣሁበት ምክንያት ሀብ አሁን ያለበት ደረጃ ደስ አይልም። ጥሩ ደረጃ ላይ አይደለም ያለው በጣም በብዙ ነገር በጣም ተናዶ ብዙ ነገሮችን ነው እያረገ ያለውና እኔ በጣም ብዙ ቦታ እያየሁት ነው። በጣም መጥፎ መጥፎ ነገሮች እያረገ ነውና ያ ነገር ደግሞ እሱን ይጎዳዋልና ያው እኔ እንደ ጓደኝነት የሆነ ሰው የምወደው ሰው መጥፎ ደረጃ ላይ ገብቶ ሳይ ትንሽ ይደብረኛል እና ይሄ ነገርም ልክ አይደለም ልኩን የሳተ ነገር ስለሆነ እኔ ያው ዛሬ የተገኘሁበት ዋናው ምክንያቴ፣ እናኒ ሰፈር ሄጃለሁ። ደውዬ ላት ነበረ እና ላታምነኝ ትችላለች ምናልባት አሁን ያው ውሸትም ሊመስላትም ይችላል። ግን እኔ በቃ በሃይሚና በብሩኬ ምክንያት ሙ ያለበት ደረጃ ደስ አይልም። በጣም በጣም በጣም በጣም በቃ መጥፎ ደረጃ ላይ ያለው፣ በጣም ተበሳጭቶ ነው ያለው። በሆኖ ባሎ ነው ብዙ ነገሮች ለማስተካከል ፈልጎ ግን በቃ አሁን ላይ ያው ልጆቹ ትንሽ ያው ሕፃንም ናቸው ብዙ ነገሮች ማስተካከል ይችላሉ። ያው አንዳንድ ያለመግባባት በጣም ብዙ ነገሮችን ክፍተት ያደርጋል እና እሱ ደግሞ በጣም በቃ አዝኖባቸዋል፣ በጣም ደብሮታል። ያው በነሱ ምክንያት በጣም ብዙ ነገሮች የማይፈልገውን ነገር እያደረገን ያለውና ይህን ነገር ደግሞ ናኒ ያው ተቆጥታው ነገሮችን ታስተካክላለች ብዬ አስባለሁ፣ እንደ ሀሳብ ማለት ነው። ምናልባት ያው እሷ ሊደብራት ልትናደድብኝ ምናምን ትችላለች ግን ያው እኔ የሚውልበትን ቦታም ስለማቅ ያለውን ነገር ቢያንስ በአካል አግኝታው እንድትቆጣው ፈልጋለሁ። እኔን በቃ በጣም እስከ መጣላ ደርሰናል። አይመለከትም ብሎኝ ማለት ነው። በጣም ብዙ ነገር ያው የግድ እኔ ብዙ ነገሮችን ማስተካከል ይችል ነበረ፣ ግን ያው እሱ ብቸኝነት የመረጠው በዚህ ሰዓት በጣም ደብሮታል። እና እኔ ይህ ነገር እንዲሆን ደግሞ አልፈልግም። ውድ ቤተሰቦች እና ያው ነገሮች መስተካከል አለባቸው ብዬ ነው ማስበው እንደ ሀሳብ ስለዚህ ናኒ ደውዬላታለሁ ትመጣለች፣ አወራትና ያለውን ነገር እነግራታለሁኝ። በቃ አማራጩ ይሄ ነው። እሷም ነገሮቹን ታስተካክላለች ብዬ አምናለሁ፣ በዚህ አምናለሁኝ እና አጠብቃታለሁ። እና በጣም ይደብራል ያለውን ነገር በጣም ደስ አይልም። በቃ ሰላም፣ ሰላም ነው እኛ ምንፈልገው፣ አሁን ጸብ፣ ጻፎ ነው ሁሉ ነገር። ዳንሽ፣ እንዴት ነሽ? ሰላም ነው አለን ገርሞሻላ ገርሞሽ? አዎ ያው ድንገት መጣውኝ። ሰፈራችን ያምራል፣ ሰፈራችሁ ቆዩ እንዴ? አይ በላም ሰላም ነው። እና ትምህርት አሪፍ ነበር ረ በጣም ደስ ይላል። በስማ ፎቅ በፎቅ አረል እና ሰላም ነው። እና ምን እንደው ታውቂያለሽ፣ የሆነ ነገር ልነግርሽ ነበረ። በእርግጥ ያው ላታምኝ ትችያለሽ። እና ያው አሁን ላይ የሚሆነውን ነገር እያየሽ ነው። ብዙ ነገሮች ያልተስተካከሉ ነገሮች አሉ። እና እኔ በአንድ ነገር አመንኩኝ ማለት ብዙ ነገሮች እንደምታስተካክል ያምናለኝ ማለት ያው፣ አለ አይደል፣ ነገሮች ትክክል ያልሆኑ ነገሮች አንቺ ደስ ያለሽ ነው እንደ ሀሳብ ማለት ነው። እና እኔ አሁን ያየሁትን ነገር ነው የምነግርሽ እና በጣም ጥሩ ደረጃ ላይ አይደለም ያለው ከማየው አንፃር ማለት ነው። ገብቶሻል። አሁን ጥሩ ደረጃ ላይ አይደለም። በቃ በጣም ደብሮታል፣ በሀይሚና በቡቡ ምክንያት በጣም ብዙ ነገሮችን ግን ስትል ምናልባት የሆነ አሁን እዚህ ጋር የሆነ ድንገት እንደዚህ መጥቼ እንደዚህ ብዙ ነገር ለመጀመሪያ ጊዜ ነው እንደዚህ ማውራሽ እና ድንገት አሁን የሆነ ሊደብርሽም ምናምን ይችላል፣ ግን ይሄ በኋላ የምታየው ነገር ነው። ምን አለ መሰለሽ፣ አሁን ትልቁን ነገር ስነግርሽ ማለት ነው። ትልቁን ነገር ስነግርሽ አሁን ላይ ሀብ እያደረገ ያለው ነገር በጣም ተናዶባቸዋል እና እዛም ባለው ነገር በጣም ደስተኛ አይደለም እና በጣም ብዙ ነገሮች ለማስተካከል ያው ያው የቤተሰብ አንደኛ ነገር የቤተሰብ ጉዳይ ነው። አዎ ሁለተኛ ነገር ደግሞ እንደዚህ አይነት ነገር አሁን እኔ ላይ ሊናደድ ግዴታው ነው፣ መናደድ ግዴታው ነው። ግን ምን አለ መሰለሽ፣ መስመሩን እየሳተ ነው። አንዴ ይሄ ልጅ እኮ መጎዳት የለበትም። መስመር መሳት ማለት ነው የሚለ ይቅርታ እ ያያወዛ እሺ፣ አሁን ምናልባት እንደዚህ ነው ብዬ ልነግርሽ አሁን ትንሽ ይከብደኛል፣ እዚህ ጋ ግን በኋላ መወስድሽ ቦታ አለ። አሁን ትንሽ ቆይተን እንሄዳለን። በቃ እኔ መወስድሽ ቦታ በቃ ትዕግስት ኖሮሽ አንዴ የምታከብሪኝ ከሆነ እውነት፣ ምናልባት ይቅርታ አድርጊልኝ እኮ ምናልባት በኋላ ያው ትንሽ እኔን እውነት ልታመሰግኚኝ ትችያለሽ። አዎ አሁን ያለንን ግንኙነት ታውቃል። አው የኔ እናት ይቅርታ። አሁን እንደዛ ያልኩበት ምክንያት ከራሴ ጋር በጣም ብዙ ነገሮችን እንትን ብዬ ነበር። ማለት ምን አይነት መልዕክትን ይዘብኝ ማለት አሁን ምን አለ መሰልሽ ምንም ነገር ልትኝ ትችያለሽ ማለት አሁን እዚህ ጋር ምንም ነገር ብሰድብኝ ምንም ነገር ብትኝም ዝም ነው ምልሽ መስዳብ ምናምን አይደለም መስዳብ ምናምን አይ ምናልባት ለምን እንዴት ደፈርክ እንዴት ደፈርክ እንዴት ልትናገረኝ ቻልክ ነው አይደል እሱን መናገርን ያስከፋኝ በቃሽ እንደዚህ ከሆነ የሆነ ቦታ ልውሰድሽ እና እባክሽን መጨረሻ ላይ ውሳኔሽን በቃ እዚህ ልትነግረኝም እባክሽ ይኸውልሽ፣ ምን አለ መሰለሽ አሁን በዚህ ሰዓት ማለት ነው፣ በዚህ ሰዓት እሱ በዚህ ሰዓት በጣም በቃ ተስፋ መቁረጥ ላይ ነው ያለው በእነሱ ምክንያት ማለት ነውና፣ ጭራሽ በቀን መጠጥ እስከመጠጣት ድረስ ደርሷል። እግዚአብሔርን ነው የምልሽ፣ አታምኝም? አረ በእነሱ እሺ፣ እኔ መጥፎ ልጅ ልመስል ትችላለህ፣ ግን እኔ የፈለግከውን ነገር ልትል ትችላለህ፣ ግን ስለሱ እንደዚህ አይነት ነገር እንድታወራ አልፈልግም። አንደኛ ነገር ማለት ነው፣ ሁለተኛ ነገር ሲቀጥል ደግሞ ቢሆን እንኳን ለኔ መተን እንደዚህ እንደዚህ አይነት ነገር ከመንገር በፊት አንተ ነበር። እኔማ ሊሰማኝ ሰማኝ አልቻለም። ጭራሽ ሊመታኝ እኮ ሊመታኝ። እግዚአብሔር ነው አያረግም እሱ እንደዚህ አይነት ነገር። በእናትሽ ይኸውልሽ፣ እኔ አሁን አንተ ሲጀመር፣ በቃ ሌላ ነገር ተወና፣ እሱ ከእንደዚህ አይነት ህይወት ከወጣ ቆይቷል። እንደዚህ አይነት ነገር ከተዋ ቆይቷል። ስራ ላይ ነው ያለው አሁን። ገባህ አይደለ? ስራ ገባለሁ ብሎኛል። ስራ ላይ ነው ያለው። እኔ እሺ ልውሰድሽና ያለውን ነገር ነግሻለሁ። እግዚአብሔርን እሺ በይኝ፣ እሺ በይኝ፣ ችግር የለውም እግዚአብሔርን እሺ በይኝ፣ አንዴ ለኔ ብለሽ ዝም ብለሽ። ይኸውልህ እኔ ልንገርህ እንደ አንድ ነገር ቢፈጠር ማለት ነው፣ መሄድ ችግር የለውም እኔ ክብር ስላለኝ እሄዳለሁ። ለአንተ እኮ እኔም እንደዚህ ምንም አይነት ነገር እኔ በእኔና በሱ መሃል ምንም አይነት ነገር ቢፈጠር ኃላፊነቱን የምትወስደው አንተ። ችግር የለውም እኔ ይኸውልሽ አሁን ፈንተሽኛላ። በምንም ነገር አድርገህ አሳስረህ ምንም አድርገህ እንደዚህ አይነቱን ሁኔታ ላይ ልታደርጉት ትችላለህ። ግን ልጁ በፍጹም ጭራሽ በሰባት ሰዓት ፀሐይ እኔ አሁን እኮ እንደዚህ አንድ ቀንም እንደዚህ ያው ታውቂያለሽ፣ እንደዛ አይደለም እኔ እናንተ ጋር መጥቼ እንደዚህ ብዬሽ አላቅማ። ግን ነገሩ በጣም ከባድ ስለሆነብኝ እና በጣም ስለተቸገርኩኝ እኔ መጣሁት። በእነ ብሩክ እና በእነ ሀይሚ ጉዳይ ሰሞኑን በጣም ተበሳይቷል። በጣም ብዙ ነገር ውስጥ እንዳለ አውቃለሁ። እኔ እና እሱ እራሱ ጊዜ የለን። ይኸውልሽ ቅድም እኮ አንድ ላይ ስራ ላይ ነበርን። ስሚኝ እንዴ፣ አንድ ላይ ስራ ላይ ነበርንና ስራውን በቃ ደበረውና፣ አንዴ ብቻዬን መሆን እፈልጋለሁ ምናምን አለኝና ምግብ ምንላ ማንም ሲለም እና፣ ታዲያ እንደ ሰው ከስራ ተነስቶ እንዴት ነው ወደ መጠጥ ቤት በሰባት ሰዓት ሄደው? እኔ በቃ እኔ ያለኝን ነገር እኮ ነው የምነግርሽ። አሁን አንዴ አድምጪኝ እሺ። ሂድና ሳይ ነይ ምን እያረክ ነው የሚለው? አይደለም፣ በቃ ትክክል አይደለም። ሰው ከሆነ ሰው ደንሳችኋል። እኔ በቃ አትከታተሉኝ ነው። ምንድን ነው ምን ለምን መጣችሁ? ምንድን ነው ምንድን ነው ካሜራ ያዛችሁ ምናምን፣ ምንድን ነው እሺ? ምን ምንም ላደርግ ምንም ላደርግ እንዴት ስንት? ይሄ ነገር ለኔ ፈጣ ነው ግዳ። እኔን ማን ነው የሚረዳኝ? ሁሉም እየመጣ ነው። ምን ነው በቃ፣ ብዙ ነገሮችን እሺ። ነው ነው ስላለበት ነው ማለት ነው። አንተ ራስህ የጎዳህ ነው። ምን አገባችሁ እኔ ራሴ የምጎዳው እኔ አይመለከተኛ ምንድና የምትሉኝ? ምን እያደረግክ ነው ስርዓት ምን አደረግ ሰዓት ፀሐይ ምንድነው እዚህ ተ ተቀምጠ ቢራ የደረደርከው ምንድነው? ፊትክ እንደዚህ የቀላው ሞኖ ናቸው። ሰላም እንኳን እንዳያገኝ እየመጣሁ ሰላም የምታገኝ በአልኮል እንዴ? እንዴ ስንት የተነጋገረ ስንት ሰው ገባ ስንቴ፣ ስንት ነገር ተፈጠረ፣ ድጋሚ ተመልሰ ተመልሰ ከአሁንም ወደኋላ መቼ ነው የምትሻሻለው? ሸንተ ኧረ ናኒ በእግዚአብሔር ሰነድ ነው እንዴ ምንም ሁሉ ነገር የለም እኔ በቃ ጨነቀኝ ብዝናና መጣው ምንድናና በት ሰዓት እንኳን ብቻዬን እንኳን አተውኝም አይደለም በቃ እራስን እየጎዳ ነው አሁን በዚህ ሰዓት እንግዲህ ስንት ነው የምትጠጣው ከዚህ በኋላ እኔ በዚህ ነገር ከፈለከ አስቀየመኝ ማስቀየም ካለብህ አስቀየመኝ ግን እንደዚህ ስትሆን ደግሞ ሰውዬ ልጅ ነኝ ወይ ከሆነ ማለት ነው። ሰውዬ በቃ ራሴን ማዳመት ፈለግኩኝ መጣሁ ራሴን ምታዳመት በቃ ነው ከፈለገ አይረዳ ለማረጋጋት ችግር እንደ ከዚህ በፊት አንቺ በነብሩክና እና አንተ ጥፋተኛ አልሺ። አሁንም ደግሞ ከሌላ ቦታ እየመጣ ሰው ይደውላል። ልጆቹን እንትን አትርም ወይ እኔ እኮ ስራ አልሰራ። ያው አጨናንቀውኝ ወይ አላዳመጡኝ። እኔ ታላቅ ሰው አይደለሁም እንዴ? ወይ እኔ ታላቅ አይደለሁም የነሱ እና ቢያንስ እንኳን አገናዝበው ከእንደዚህ አይነት ነገር ውስጥ ሊያወጡኝ አይገባም። በቃ ተበሳጨው። ሁሉም ሰው ሁሉም ሰው ማለት ነው። ሁሉም ሰው የራሱን ስሜት ብቻ ነው የሚያዳምጠው። የራሱን ምንም ምንም። እኔ አሁን እኔ ህይወት የለኝም። በቃ ከዚህ በኋላ ምንም አይነት ህይወት አልፈልግም። እኔ ወንድሜ ታናሽ ወንድሜ እኔን አይሰማኝ ከሆነ እኔ፣ አንቺ ደግሞ አይበልጥም ሄድሽ። አንተ ሲጀመር ማለት ነው

አዳምጪኝ፣ ዝም ብለሽ አለፍልፊ። አዳምጪኝ፣ መጀመሪያ ስመታይ። ተረጋጋ፣ መጀመሪያ አዳምጪኝ። ጠየቅሽኝ፣ በቃ መጣሽ። አረ መጣሽ። ታናሽ ወንድሜ ነው እኔ እኔ ሁላችሁንም ነው እጨርሳችኋለሁ ማለት ነው።

በህመም ምክንያት ምናምን ተደባብሶ አለፈ። እሺ፣ ከዛ ጭራሽ ሚዲያ ላይ ስራ ያለ ሰው ነው አይደል? ትልቅ ሰው ነው አይደል? ሚዲያ ላይ ስንት ቦታ ስትሰደብና የሰውስም እየጠራ ስታቋሻ አየሁት፣ እና ትክክል አይደለም ልትይ ነው አይደለም። አንቺ ራሱ አንቺ ራሱ ግንብራስ ነሽ ከነሱ የባሽ፣ ዶማ ዶማ ነሽ እኔን እንደፈለከ አድርገስ ደግሞ፣ ኧረ በእናትሽ፣ እኔም እንደፈለከ ማን ግን ማለት ነው? ራሱን ጠብቆ ማን ያልሽ፣ ጠየቅሽን ጥያቄ ጥያቄሽን ጠይቀሽ ደግሞ እኔ በጣም በቃ፣ እኔ ሴቶች ጥያቄ ይጠይቃላችሁ፣ መልስ እስኪመለስ። ትክክል እኮ ነች፣ በቃ ትክክል ነች። ራስን እየጎዳ ነው ያለው። አንተ ምንድነው እዚ ጀመር? አንተ ምንም ነገር ብትለኝ፣ ምንም ነገር ብትለኝ፣ ምንም ነገር ብትለኝ እኔ አንተን አሁን ምንም ልናገር አልችልም። ገብቶሃል ግን ትክክል አይደለም። እያረካ ያለ ነው አይደለም በቃ ትክክል አይደለም። እሱ ምንም ነገር ቢያደርግ እኔ አሁን ልነካውም ልናገረውም አልችልም። ግን እያረካ ያለው ነገር እኔ ስትደሰት ማየት ነው እንጂ የምፈልገው። መጥፎ ነገር እያደረክ እንዴት እኔ እሷን ይዤ አልመጣም። ይመለከታታል። ባለቤት ነች፣ ጓደኛ ነች፣ ሁሉ ነገር ነች። ገብቷል አይደለም። መዝናናት አለመዝናናት እኔ ወደ መጥፎ

ስራዬንን እኔ አልጣልኩም። ስራዬን ሰርቼ የመጣሁት ስራዬን የጣልኩበት ምንም ምክንያት የለም። በትርፍ ሰአቴ ነው ልዝናና የመጣሁት። ምንም አልሰከርትም። ምንም የሰከርኩት ነገር የለም። አይ፣ የፈለገ ይመጣ እኮ ብቻህን እኮ መጠጣት እኮ የለብህም። ነገር ቢቀሰትስ እኛ ባለጌ። እራስን አረጋጋ መጀመሪያ፣ አስቡት። መች ነው እስኪ አስቡ፣ እራሳችሁን አዳምጡ። እየተስተካከለ ሄዷል። እኔ በቃ ብቻዬን ፈታ ማለት ነው የምፈልገው። ማንም እንዲናገረኝ አልፈልግም። ይኸው ገና እያጫወተኝ ነው። አሁን ምን የሚመጣ ነገር የለም። እጠጣ ያለው እስቲ ምን እንደምታመጣው ያለው ሰላሜን ሰጥቶኛል። በቃ ሰላሜን ሰጥቶኛል። ሰላሜን አትንሱኝ። ሂዱልኝ፣ ሂዱልኝ። በቃ አልፈልግም። ናኒ፣ በእናትሽ እኔ በጣም ነው የምወድሽ፣ በጣም ነው የማከምሽ። ለአንቺ ብዙ ነገር አቁም ያለው አሁን ግን እኔ ታናናሾቼ እኔን አዳምጡኝ ከሆነ በቃ እኔ ምንም የምጎዳበት ነገር የለም። እኔ በየሰዓቱ እንደዚህ ሰከንድ እንኳን ፋታ አላገኝም። ታውቂያለሽ፣ አጠገብሽ ሆኜ እንደዚህ ፋታ እንኳን አላገኝም። አታስተካክልም ወይ? አታስተካክልም ወይ? እኔ ሳልፈልግ ቀርቼ ነው ማስተካከል ወንድሜ ስለማልፈልግ ነው መጥፎ ነገር እንድገቡ ስለማልፈልግ ነው። እሺ፣ ሻውን ሂዱ፣ በቃ ምንድን ምንድን ነው የምታነሰው? ምን ይሰራልልና? በእናትህ በእናትህ በእናትህ ምግብ ብላ መጀመሪያ። እሺ፣ ማንም እንዲያናግረኝ አልፈልግም። አልበላም፣ አታወሩኝ ሚላ እንጣላለን። ከበለህ ትመጣኛለህ እንጂ ሚላ እንጣላለን። በእናትህ። ወይኔ ወይኔ ወይኔ፣ ሰው በራሱ ከተማ እንኳን ሊዝናና አይችልም። ሊዝናና በቃ ልቀቅኝ። እሺ፣ ተይ እኔ በከተማ የማለ ዝናና የት ሊሄድላችሁ እሺ፣ ሄደው በእናትህ፣ ሰው እንዳያየኝ፣ እንደዚህ ሆነህ ሰው እንዳያየኝ እኮ ይኸው እንዴ እሺ መውቀስ ያለብን ን መቆጣት ያለብን፣ ተይኝ በቃ ተይኝ። እኔ ምንም በቃ መዝናናት ነው የምፈልገው እኔ መዝናናት ነው የምፈልገው ሰውኝ። እኔ ማንም እንዳያስጨንቀኝ በቃ። አልሰማም ብለውኛል፣ አልሰማም ብለውኛል፣ አረ አልሰማም ብለውኛል። በቃ ታላቃቸውን ባያከብሩ ከሆነ እኔ ደግሞ እንዲህ ጨርሳቸዋል እያንዳንዱን